በዝርዝር ወደ ምናየው ዘገባችን ነው የምናልፈው። በዞኑ የሚገኙ የጅብሰን ፋብሪካዎች ከውጭ የሚገቡ ምርቶችን በመተካት ከፍተኛ አስተዋጽኦ እያበረከቱ ስለመሆኑ የምስራቅ ጎጃም ዞን ማዕድን ሀብት ልማት መምሪያ አስታወቀ። ዞኑ ለግንባታና ኢንዱስትሪዎች ጥቅም ላይ የሚውል ሰፊ የማዕድን ሀብት ያለው በመሆኑ ዘርፉን ለማሳደግ እየተሰራ ነው ተብሏል። መልሰው ቸርነት ተጨማሪ ዘገባ አለው። የምስራቅ ጎጃም ዞን ከግንባታ እስከ ኢንዱስትሪ ማዕድናት ሰፊ ጸጋዎችን የታደለ አካባቢ ነው። አቶ ታደሰ በሪሁን በደጀን ወረዳ የሚገኘው የበልሲ ኢንዱስትሪያል ታይም ጂፕሰም ፋብሪካ ስራ አስኪያጅ ናቸው። ፋብሪካው በቀን ከ2400 ከረጢት በላይ ምርቶችን እንደሚያመርት ገልጸዋል። ከኩራራ አካባቢ ምንች የሚባለው ወደዚህ ተገንጥለን ነው ግብአት የምናገኘው ጥሬ ዕቃዎችን እና ምንድነው፣ ሶስት አይነት ምርት ነው የሚያመርተው፣ የቻክ ምርት የፍሬም ምርትና የፕራይም ኮት ምርት ነው የሚያመርተው። በ24 ሰዓት ውስጥ 24 ሺ ፒስ ያመርታል። የጸጥታ ችግሩ ግብአቶችን በሚፈለገው ልክ ለማቅረብ ተጽዕኖ ቢያሳድርባቸውም ፋብሪካው ከ300 በላይ የሚሆኑ ሰራተኞችን አደራጅቶ እየሰራ መሆኑን ስራ አስኪያጁ ተናግረዋል። ከ300 በላይ ስራ ፈላጊዎችን አደራጅቶ እያሰራ የሚገኝ ፋብሪካ ነው። የማዕድን አክሰሱ ከዚህ በፊት ከሁለት ዓመት በፊት እንደነበረው አይደለም። ምክንያቱም በጸጥታ ችግር ምክንያት ግብዓቶችን ከጫካ ስለምናመጣ ጫካ አካባቢ በሚፈጠር ችግር ምክንያት የማቋረጥ ሁኔታዎች አሉ። ሰላም ሲሆን እናመጣለን፣ ሰላም ካልሆነ ደግሞ እናቋረጣለን። በተለይ በአባይ ሸለቆ ዙሪያ የላይምስቶንና ጂፕሰምን የመሳሰሉ ማዕድናት ለኢንዱስትሪና ግንባታ ዘርፉ ጥቅም ላይ እንዲውሉ ለማድረግ በትኩረት እየተሰራ መሆኑን የተናገሩት ደግሞ የደጀን ወረዳ ማዕድን ሀብት ልማት ጽህፈት ቤት ኃላፊ ዋልተንጉስ አዱኛው ናቸው። በተለይ ኖራ ጀሶ የሚባለው እሱ በጣም በስፋት በረሃማ አባይን መሰረት አድርጎ በጣም ከፍተኛ ምርት ያለበት ስለሆነ፣ ሌላኛው ላይም የሚባለው ይህም ከፍተኛ ምርት ያለበት ስለሆነ በውጭም በውስጥም ያሉ ባለ ሀብቶችን ወደ ወረዳችን እንዲመጡ እያደረግ በተለይ በነዚህ በሁለቱ ዘርፍ ላይ የኢንዱስትሪና የኮንስትራክሽን ማዕድኑን በስፋት ለማሳለጥ ተቋሙ ከተቋቋመ ጀምሮ ይሄን ስራ እየሰራ እናያለን። በወረዳው የሚገኙ እንደ ድንጋይ ከሰል፣ የፍል ውሃና የወርቅ ማድናትን በአግባቡ ጥቅም ላይ ለማዋል ባለሀብቶች ወደ አካባቢው መጥተው እንዲያለሙ የጽህፈት ቤት ኃላፊው ጥሪ አቅርበዋል። የድንጋይ ከሰል በዚህ በአማሪት በጠደን በኩል እንዳለ ይሄንን ያረጋገጥንበት ሁኔታ አለ። በተለይ ፍል ውሃ የሚባለው አሁንም ይሄም አንድም የጆተርማል ፓርት ስለሆነ እሱም በሙሽሪ ድንጋይ ላይ በጣም የሚገርም ነገር ያለበት ሁኔታ አለ። ሌሎችም አሉ። የወርቅ ማዕድናት አለ። ባለሀብቶች ወደ ወረዳችን እየመጡ አካባቢውን የማልማት ራሱም የመጠቀም ስራ ቢሰራ መልካም ነው። የምስራቅ ጎጃም ዞን ማዕድን ሀብት ልማት መምሪያ ኃላፊ ወይዘሮ የሻረግ መልሰው ዞኑ ለግንባታና ኢንዱስትሪዎች ግብዓት መሆን የሚችሉ የተለያዩ የማዕድን ጸጋዎችን የታደለ መሆኑን ገልጸው፣ ግንባታቸው ተጀምሮ ያልተጠናቀቁ ፋብሪካዎችን በማጠናቀቅ ወደ ስራ እንዲገቡ መደረጉን ጠቁመዋል። የሲሚንቶ ግብዓት ሊሆኑ የሚችሉ የብረት ማዕድናት አሉ። ባሱ አካባቢ ሊቲየም አለ፣ ግራናይት አለ፣ እምነበረድ አለ። እና እነዚህ ትላልቅ ማዕድናቶች ለኮንስትራክሽን የሚሆኑ ማዕድናት አሉ። ባለሀብቶች ወደ ስራ እንዲገቡ አባይ ስሚንቶንም ጨምረን ለበርካታ ጊዜ ተጀምሮ የተቋረጠ ነበር። እዚህ አካባቢ ያለውን ችግር በጋራ ከዞን አስተባባሪ ኮሚቴዎች ጋር በመሆን የገጠመውን ችግር ፈተን እሱ ወደ ስራ እንዲገባ ያደረግንበት አመት ነበር። በዞኑ የሚገኙ የጅፕሰም ፋብሪካዎች ከውጭ የሚገቡ ምርቶችን በመተካት ከፍተኛ አስተዋጽኦ እያበረከቱ ነው ያሉት ኃላፊዋ፣ የብረንታ ሲሚንቶ ፋብሪካን ወደ ስራ ለማስገባት እየተሰራ መሆኑንም አመላክተዋል። ደጀን ላይ ነው። በዚህ መንገድ በተለይ በጅፕሰም ሰፋፊ ትላልቅ ፋብሪካዎች ተከፍተው አገልግሎት እየሰጡ ያሉ ከውጭ የሚገባውን በአገር ውስጥ በመተካት ከፍተኛ አስተዋጽኦ ያደረጉና ከእቅዳችን በላይ የሚሄርንበት እንትን ያለ እዛ አካባቢ ነው። አሁን በቅርቡ ደግሞ በረንታ ሲሚንቶም ወደ ስራ እንዲገባ ግፊት አድርገናል። በማዕድን ዘርፉ ፈቃድ ወስደው ወደ ስራ ያልገቡ ባለሀብቶች ወደ ስራ እንዲገቡም ጥሪ አቅርበዋል።